ሰበር ዜና። ውድና የተከበራችሁ ተመልካቾቼ እንደምንዋላችሁልኝን ያለውላችሁ፣ አልሀምድሊላሂ ሁሉ ሰላም ሁሉ አማን ነው። እናንተ እንዴት ናችሁ? ሁሉ ሰላም ነው። ሰሞኑን ቪዲዮ እያስጠላኝ ነው እና መስራቱ የጣፋ ሁነው ሁላችሁም እስኪ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። እስከዛሬ ድረስ ሰብስክራይብ ላይክ ሼር እያደረጋችሁ እያበረታታችሁኝ ኖራችኋል ። አሁንም ደግሞ ከጎኔ የሆናችሁ ላይክ ሼር ሰብስክራይብ ያደራችሁ እንድታበረታቱኝ በትህትና ምጠይቃችኋለሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ ማለት ነው ቃላት ያጥርብኛል። ቤተሰቦችን ሁላችሁም አሁንም ልክ እንደተለመደው የተለመደው በትህትና የምጠይቃችሁ ነገር ቢኖር ላይክ ሼር ሰብስክራይብ በማድረግ ከጎን የሆናችሁ እንዲታበረታቱኝ ነው ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካትሁ። ውድና የተወደዳችሁ የተከበራችሁ የሰዓድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ አለሁላችሁ። አልሐምዱሊላህ ሁሉ ሰላም አለማል። አላ ስብሓነ ወተዓላ ለዚች ቀን እንዳበቃን ጌታ ምስጋና ይገባው። ኢንሻላህ መልካም ስራዎችን የምንሰራ ያ አንድ ነገሮች በህይወታችሁ የመጡበት ብዙ የሚያስቸግሯችሁ ቢዚ የሚያረጉ ነገሮች አሉና እኔም ለዛ ነው ሰሞኑን ጠፍቻለሁ ማለት ነው እና ይህ ማለት ቪዲዮ መስራት አስጠላኝ። በቃ ቪዲዮም ያኔ አልኩትኝ አልኩትኝ አልኩትኝ እንደከመኝ እኔ ከመዳን ቤት ታስወጠኛላችሁ ከሽኩል ታስወጠኛላችሁ ብዬ እንዲሁ እንዲ ሁሉ ሰው ራሱ በቃ ተስፋ ያስቆርጠኛ ነው። የሚገርማችሁ ነገር አረ፣ ዩቲዩብ ኸላስ ሳንቻት ሲይ በቃ ሸን የማይከፈል ዩቲዩብ ምናምን ይሉኝና፣ ከዛ እንዲ እኔ ተስፋ አልቆርጥም ምክንያቱም ከስራዬ ጀርባ ስለሆነ የምሰራው ይህ ስራዬ ዋና ስራዬ እስካልሆነ ድረስ እሰራለሁ። እኔ ምን አገባችሁ ምናምን እያልኩ እዚህ እደርሻለሁ ማለት ነው። እናንተም ጅዛኩም ላው ኸይራን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ቃላት ያጥርብኛል ማለት ነው። እና ትንሽ ነው የቀረኝ አራት ኬል ገባ ነው። ሁላችሁም ከጎን የሆናችሁ ሰብስክራይብ ላይክ ሽር እያደረጋችሁ እንዲታበረታቱኝ በትህትና ምጠይቃችሁ አለሁ። ውድ ቤተሰቦቼ፣ የኛ ሰፈር በምሽት ይችን ትመስል ነበር። ይሻ አሰገርኩኝና ትንሽ እንዲሁ እንቅልፍ ነገር ማለት ነው ወስዶኝ ነበር። ከዛ ፍዝዝዝ ጅል አርጎኝ ነው የተነሳት። የሚገርማችሁ ነገር ከድምፅ ያስታውቃል ማለት ነው እንዴ ፈዘዝ እና፣ ሁላችሁም ላይክ ሼር አርጉ ሰብስክራይብ አርጉኝ። እስኪ በዚህ ምሽት ከኔ ጋር ማን ነው የሚንቀሳቀስ በዚህ በረሃ ማለት ነው? በዚህ ምሽት ወጥቶ ከኔ ጋር በቃ አየሩ ምናምን ነፋሻው፣ እንደውም ሻሂ ጋር ሰርተን ይዛ ላይ ማለት ነው፣ ሜዳው ላይ ማለት ነው እዛ ላይ ቁጭ ሻይ ጋዋይ ፅጣነ ግርግር ዝያዳ ብሏል። በቃ ግርግር ዝያዳ ማለት ነው እና ሁላችሁንም ሰላም ብያለ ሰላማችሁ ብዝ ትትርፍ ይበልል ቀን ቀን በጣም በረሓዊ ይጋረፋል። አሁን ደግሞ ነፋሻው ንድዙ ደስ ይላል። ስብሓና ላ ስብሓና ላ በቃ ዱንያ እንዲዝናት ናንተ ዱኒያ ማለት በጣም አታላይ ነች። እኛን ታዘናጋናለች። ለዱኒያ መዘናጋት መታለል የለብንም። ዱንያ ስናስታውስ አኼራችንን መርሳት የለብንም ቤተሰብ ማለት ነው። እና ዝች ዱንያ ላይ የሚኖር ሰው የለም። ሰሞኑን በጣም አስጊና አስፈሪ ሁኔታ ላይ ሁኔታ ነው ያለው ማለት ነው ስናይ በጣም የሰው ልጅ አሟሟት ድሮ ጊዜ ሰው ሞተ ሲባል በጣም እንፈራ ነበር፣ እንደነግጥ ነበር። አሁን ሶሻል ሚዲያ ጅናዛ እየተሰወረ ፎቶ እንደዚህ እስክሪን ቪዲዮ እየተቀረጸ ምናምን ቀብር ውስጥ ሲገባ እንዲሁም ደግሞ ሲሞት የሆነ ነገር በቃ ወደ ቀብር ሲሄድ እንዲሁ ያንዳንዱ ካሜራ የሚያዞሩ ሰዎች እነሱ ሞት ይኖርብን ሞት አለብን አይሉም። እንዲላለው አንዳንድ ጊዜ ማለት ነው። እና ሁላችሁም አላህ ስብሃነው ተዓላ አካሄዳችንን ያሳምርልን። እና ሁላችሁም ላይክ ሼር አርጉ፣ ሰብስክራይብ አድርጉ። የመጣሁበት ርዕስ በዚህ አልነበረም። ረእስይን እየመጣሁበትን ረእስ ረእስች ወደ ሌላ ረዕስ ገባሁኝ ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ ትንሽ ነው የቀረኝ አራት ሽ ልታስገቡኝ ነው። ስምት መቶ መቶ ምናምን ነው ይቀረው። ሁላችሁም ጊዜ አራት ደግሞ ትንሽ ነው የሞላልኝ ነው ሁላችሁም ላይክ እያደረጋችሁ ላይ ተንሳኦነ ላይክ ወሼር ትንሽ ነው የቀረው። በነገራችን ላይ አባባ ፍቅርን ያየ ሰው ደህና ነው የምታገኙ ሰዎች ካላችሁ ቪዲዮንም ከሰማኸው፣ አባባ ፍቅር እንዴት ነህ? ደህና ነው ሆይ ባለህበት ፈጣሪ ጠብቅ። ወንድም አለም ሁልጊዜ አስታውሳለሁ። ነገር ግን ላይፍ ላይ ማልገባሁም፣ አንተም ስትገባ አላየሁም። ያያችሁትም ደግሞ ደህንነቱን ኮሜንት ላይ ያሳውቁኝ። ሁላችሁንም ሰላም ብያለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ውድ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሁላችሁም ለዚህ ቻናል አዲስ የሆናችሁ ላትንሳሁን ላይክ ወሼር ወሰብስክራይብ ከልኩም